ያው ሁላችን የምንወዳት የምናደንቃት ወጣት መሪም እሷ ቤት ተገኝተናል። ያው ዛሬ ጀግና ወጣት ነው ማስታወቃችሁ ኔ

ሳታሰናበት መሰናበት በራስ የለም። ሳያመትሽ ይሄን እያዞርሽ እነሱን ታስታድላችኋለች ኖሮ ሳይቀምሳት ማኖርበት። ሰላም ሰላም፣ እንዴት ናችሁ? ውድ የረሙካን ቸኮሌት ቤተሰቦች አማን ነው እኔ ያለሁላችሁ። አልሐምዱሊላህ ዛሬ በአይነቱ ለየት ያለ ቪዲዮ ነው ይዘላችሁ የመጣሁት። ያው ሁላችን የምንወዳት የምናደንቃት ወጣት መሪም እሷ ቤት ተገኝተናል። ያው ዛሬ ጀግና ወጣት ነው ማስታወቃችሁ። ብዙዎቻችሁ መርካቶ አቶ ቢስተራ አካባቢ ሱቅ በደረቴ ይዛ ስትሰራ ነው የምታውቋት። ዛሬ የሷን ውሎ ከጧቱ 12 ሰዓት ያለ ነው፣ ኦልሬዲ እየነጋ ነው። እስከ ቀን ያለውን ውሎ አብረናት እንውላለን። የሷን ውሎ አብረን ያለን ሁላችሁ ተከታተሉ፣ ሁላችሁ አብራችሁን ቆዩ። ላይክ ሰብስክራይብ ማድረግ እንዳትረሱ። እስቲ ወደ ቤቷ ገብተን እናብራችሁ ዝቤት

ብህራ ቡሽራ ዘይነብ አረፈርኩ እንዴ? አዎ። ወደ ትምህርት ቤት ቁርስ ገና እየደረሰላቸው ነው ወይስ? አይ ጨርሰ ወላሂ ልሸኛቸው ሰው

እቺ የምትሰራው የሱቅ የምትሰራበት አይደል? እንዴት ነሽ? ባላ ቁርስ እንዴ ነው? አመለጠኝ ቁርስ አመለጠ። ልጆችን ሸኝሻቸው ነገር ስራ አረፈርኩ። ቁርስ አሰራው ትንሽ አረፈርኩ። መኪናው ደግሞ እንትን ነው መንገዱ አላወቅኩት ምናምን አረፈርኩ ትንሽ። ነጻ ተዘጋጅተሽ ነው ወደ ሱቅ ልትወጪ? ጨርሻል። አሁን ማታ። ኦኬ ሁሌን ልጆቹ እንደዚህ የምትሸኛቸው ማለት ነው? አህ ናቸው ነው። አሁን ሁሌ እንደዚህ ነው ወይስ እንዴት ነው? ሚል ብቻሽን ነው የሚኖሩ እኔ ግ በቃ ከእነሱ ፋሚሊዎች እነሱ ናቸው ልጆቹ እናት አባት ምናምን። እነሱ ከኛ ጋር ግን አሉ። ከኛ ጋር አሉ እንጂ አሉ። እንዴት ማለት አልገባህም? ማለት ከኛ ጋር አይኖሩም ማለት ነው። ኦኬ ስልሽ፣ በህይወት አሉ። አ በህይወት አሉ። አንፈላ አይፈልጉንም ከእናቶቻችን ጋር አባታችን እንኳን አለ። ከኛ ጋር ስለማይኖር ነው እንጂ አለ ማለት። እንፈላለጋለን በደንብ ማለት ምንድን ነው ይህን ያለ እንዴት ቤተሰብ የማይፈላለግበት ወይ ስል እናቶቻችን፣ አይ እናቶቻችን፣ እኔ እንኳን ሲጀመር እናትዬዋን አላውቃትም። በቅርብ ነው ያወቋት፣ ግን ምንም ፍላጎት የላትም በእኔ። የእነሱ እናትም አለች እዚህ ቦሌ ነች፣ ግን አትፈልግም መምጣት ሰ

በዓመትሽ ይሄን እያዞርሽ እነሱን ታስተዳድራቸዋልሽ ምናምን? አዎ። ተጨማሪ ስራ ምናምን አትሰሪ? አይ በቃ ይሄ ነው። ተጨማሪ ስራ፣ የቤት ስራ አለ ይሄ አለ። መስራት የምትች ነገሮች ቢመቻችሁልሽ ምናምን እንደዚህ ምላ አሳብሽ የሰፋ ማድረግ ማለት ነው። ሱቅ እንትኑን ወደ ልጅ ስለምወድ ግን፣ እኔ የልጅ ነክ ነገሮች የልጅ አልባሳት ነው ይሄ ማለት ይሄን ሰርተሽ በምታገኙ ያው ቀቀኑን እንዴ ኦኬ። እና ጋይስ፣ አሁን እንዴት ነው? ሁሌ ታዲያ ይሄን ሰርተሽ ከዛም በኋላ አሁን ማስተላለፍ የምትፈልጊው መልዕክት ካለ አሁን እንዴት ነው የምታሳልፊው? አሁን አንቺን ሰው በምንድን ሊያግዝሽ የሚችለው? ማለት ይሄን በመግዛት ነው ወይስ በምንድን ሊያግዝሽ የሚችለው? አሁንስ አንድ ሰው አንቺን ላግዝሽ ብልሽ በምን ላይ ማለት እንትን ፓኬጆች ምናምን አሁን ትንንሽ ፓኬጆች እንደዚህ እንደምን ያለውና የሚፈልሰው እኔ መስራት ይችላል። ኦኬ እነዚህ ምንድን ናቸው? ፓኬጅ ፓኬጅ ናቸው። ምንድን ነው? የብስኩት ከረሜላ ነው። አንድ ላይ ሁሉም ማለት ነው። ስንት ነች ያለው በውስጡ

ይሄ እጅ ምናምን ይሄ ምናምን ሳይደመር ማለት እነዚህ እያረሽ ስለዚህ አሁን አንድ ሰው ላግዝሽ ብለሽ እነዚህ ብቻ ከገዙሽ ብቻ ይበቃሻሉ አንቺ። አዎ መግዛት በጣም በቃ በስራ ሰፖርት ማለት በጣም ጥሩ ነገር ነው አይደል? ማበረታታት ስራን ሰው ማሰራት አሪፍ ነገር ነው። ጋይስ እንደዚህ አይነት ነገሮች ማበረታታት መታችለብን። አስቡት ጋይስ እንደዚህ አይነት ነገሮች ካላበረታታን እንዴት ነው ምንድን ነው የምናበረታ? አስቡት ጋይ ሴት ልጅ ነች፣ ሁለት እህትና ወንድሞቿን የምታስተዳድረው እና ጋይስ ሱቅ በደረቴ እያዞረች እየሸጠች ነው የምትተዳደረው። የቤት ኪራይ ያለባት፣ ወጪዎች ያሉባት፣ ልጆቹ ወደ ትምህርት ትሸኛለች። እና እነዚህን በቻለችው የራሷን ፈጠራ አስባ ሶስት ሺ ብር አንድ ሺ ብር እያደረገች ሁ እንደፈለገ ማዘዝ ይችላል። እንደ ኢንትረስት ከፍም አነስም ምናምን ማዘዝ ይችላል። እኔ እንደ ራሴ ነው ያዘጋጀሁት፣ እንደምችል ሆነ። ከዛ ቢያዙ እነሱ እነሱ እንደሚፈልጉት የሚፈልጉት ገቧት ተደርጎ መሰራት ይችላል፣ በሚፈልጉት መሰራት ይችላል። ስለዚህ አንቺዋን በስልክ ምናምን ቢደውሉልሽ እንዴት ነው የምታደርጊው? ይቻላል፣ በስልክ ይቻላል። በስልክ ጋይ በስልክ ራሱ ደውላችሁ ማግኘት ይችላሉ። አባይዘው እንደዚህ ጠንካራ ሴቶችን የሚያበረታቱ በጣም ብዙ ደጋግ ኢትዮጵያኖች አሉና እነሱ ካገኙሽ በጣም ሊረዱ ስለሚችሉ ስልክ ቁጥርሽን የሷን ስልክ ቁጥር ከስራ አስቀምጥላችኋለሁ። ጋይስ የደውላችሁ አበረታቷት፣ አጠንክሯት። ነገ ትልቅ ቦታ የምትደርስ ሰው ነች ሴት ነች እና ጋይስ ያው ባላት አቅም ሁለት እትና ወንድሟን እያሳደፍ ነው ግን የመለወጥ ሀሳብ የሉም ከፋሚሊ ጋር የመታረቅ ምናምን አይ ብልሞክር ፋሚሊ ጋር መታረቅ እኛ ኮ እኛ ኮ ችግር የለብንም። እኛ የእናቶቻችንን ሀቅ እንመጣለን። እነዛ አይፈልጉም፣ ለዛ ነው ግን። እንሻላ አንዱ ንያወይ ራሱ ይሄ አባታቸውን አምጥቼ መሰብሰብ የለም። እንደዚህ አንድ ላይ ማኖ ዱዱ በስነ ስርዓት እንዲያድጉ እንደዛ እንጂ አይታረቁም። እምቢ ብለዋል። የእነሱ እናትኔ እንኳን የራሷን ሕይወት መስረት አየኖርችም። የእነሱ ነች። እሷም ወደ ውጭ ልትወጣ አንቺ እንዴት ነው ወደፊት? አሁን ላይፍ ይኖራል። ከዚህ በኋላ ልታገቢ ትችያለሽ፣ ህይወት ይቀጥላል ምናምን አደለ? የዛን ሰዓት እንዴት ነው የምታደርጊው? ልጆቹ ታዳሽ ልጆቹ እንደማያቸው ህጻናቶች ናቸው። ከዚህ በኋላ አሁን ህጻናቶቹ አደለ፣ ቢያንስ ራሳቸውን እስኪችሉ አስር አመት በላይ ሊወስድባቸው ይችላል። አንቺ እስከዛ እንዴት ነው ያለው ነገር ራስሽ ጋር ምናምን? ኢንሻላ ላ የተሻለ ነገር ሲያትወኝ፣ አባታቸው ይመጣል ና ትልልቅ እህቶች አሏቸው። እኔ እንኳን አላውቃቸውም፣ እነዚህንም በቅርብ ነው የማውቃቸው። ያው ሊማሩ አምጥቻቸው ነው ግን አሉና አንድ ላይ ተሰብስበው ገብተዋል፣ አይደል አመጣቸውና፣ ሰብስቤ ባኖራቸው እኔ ራሴ መስራት ይችላለሁ። ያኔ ግን የተሻለ ነገር አለ ሲሰጠኝ ማለት ነው። አሉ ልጆች የአስራ ሁለት ዓመት እና አስራ አምስት ዓመት ልጆች፣ ለመኖር ለምንድን ነው አቅም ያስፈልገኛለ። እኔ ማን ያስተዳድራቸዋል? ገባ። እኔ አሁን ሁለት ልጅ ነው ማስተዳደር። ትንሽ አቅም ሲኖረኝ ግን የሆነ ነገር ቢይዝ ገባ። እነሱን ማስተዳደር ይቻሉ። አሁን በዓላት ነው ስድስት ወር እና የገጠመን በቃ አሁን ቀጣይና ታዲያ እነዚህ መውጣት ነው አለ ወደ ስራ። ቁርስ በላችሁ ከዛ በኋላ ወደ ስራ መውጣት ነው። ቁርስ በላን ለምሳቸው ለመክሰስ ካዘጋጁ በኋላ መውጣት ነው ወደ ስራ መውጣት ነው። እዛ ደግሞ ያለውን ነገር አብረናያለን። ላ ያለን እዛም ደግሞ አንዳንድ ነገሮች እናውራለን። እሺ ቤተሰቦች እንደምታዩት ነው። ያ በጣም ጀግና ሴት ነች። እውነቱን ለመናገር ወላ በሀያ ዓመቷ ሁለት እህትና ወንድሞቿ የምታሳድግ ልጅ ከሌላ እናት ያለ እህትና ወንድሞች ናቸው የምታሳደግ ልጆች ናት። በጣም ጀግና ጠንካራ ሴት ነች። በጣም ጎበዝ ነች። እነዚህ ነው ባላት አቅም ጠንካራ። እነዚህ ጣፋጭ ከረሜላ እና ኩኪሶችን ነው የሚሸጠው እና፣ ጋይስ እነዚህ ሶስት ሺ ብር እነዚህ አንድ ሺ ብር። ያው ሁላችንም አይጎዳንም። አሁን ብስኩት፣ አሁን አንድ ሰው ዝም ብሎ የሚበላት ነች። እና እንደዚህ ብናበረታታት አብዛኛው ጊዜ መርካቶ እናቱ ሚስትራ ፒያሳ አውቶቢስ ተራ መርካቶ አይደል? ፒያሳ አውቶቢስ ተራ መርካቶ አካባቢ ነው የምትለው። ያው ጋይስ ስና- እኛ ደግሞ ሰብሰብ ብለን በቻ አንዳንድ አሁን መኪና ውስጥ መኪና ውስጥ ስናገኛት መንገድ ላይ ስታገኟት ምናምን ብትገዟት ብታበረታቷት እችጅ ነገር የተሻለ የራሷን ህይወት እሺ ጋይስ እንጣላት፣ ልበሽና ያው እሷ አስኬት ለብስ ድረስ እኛ ውጪ እንጠብቃ ታለን እንዳትልቅ ደሙ እሺ እሺ

ሰዓት ሞልቷል። ከዚህ በኋላ መሪም እቀጥላለሁ ብላለች። እኔ አልቻልኩም፣ እንደውነቱ ከሆነ ላቤ ላቦኛለሁ። ስራዋ በጣም አድካሚ ነው። በጣም ጀግና፣ ጠንካራ ሴት ነች። ሁለት ወንድምና እህቶቿ የምታሳድግ ልጅ ነች። የራሷን የስራ ፈጠራ ፈጥራ ወንድምና እህቶቿ ለማሳደግ የምትጠር ሴት ነች። በዛ ላይ ደግሞ ከእናቶቿ ጋር ከአባቶቿ ጋር ከልጆቹ ጋር ማገናኘት ትፈልጋለች፣ ትጥራለች እሱም ላይሳካ ይችላል ምናም እያለች ትፈራለች። ሁሌ ጭንቀት ነው የሚሰማት። አላህ ካንቺ ጋር ይሁን፣ እኔናት ይሳካል። ነገር ያው እዚህ ጋር ያሉት ህይወቶች ሁሉም ካንቺ ጋር ናቸው፣ ቤተሰቦች፣ በእቃ በገንዘብ ሁሉ ነገር በቃ እናንተ በግል እንደ ጠንካራ ሴት እንደ ሰራተኛ እንደ ሰራተኛ ሰፖርት ማድረግ ከቻላችሁ፣ ሰፖርት ማድረግ ከፈለጋችሁ፣ እቺ ሰፖርት ማድረግ መቻል አለባችሁ። እቃ ቢያንስ ያው ጋይስ፣ ወላሂ አንዳንድ ነገር እየገዛችሁ በመገለስ ታገኛት መርካቶ፣ አቶ ሚስተር ሰፖርት አድርጓት ወላሂ በጣም ጠንካራ ሴት ነች። በጣም ጎበዝ ሴት ነች። ምን ነው አታልቅሽ በጣም እንትን አለ በውስጧ፣ በጣም እንትን መሟ ምትችለው ምናምን እና እንዳይወጣ ራሱ የሆነ እንትን ነው የምታደርገው። እና አሁን አንቺ እኮ ጀግና ሴት ነሽ፣ ምንድን ነው የሚያስለቅስሽ? ወላሂ ምሬ ነው። ስንት ሰው አለ አይደል? አንቺ እኮ ከራስሽ ያልፈሽ፣ የት ነው እንደምልሽ። ነገ ደግሞ ስንት ጠንካራ ስንት ቦታ ምትደርሺ እ ወላሂ ነው የምልሽ፣ መሪሜ እኔ ያለው ወንድምሽ። ኢንሻአላህ እ አላህ ሁለታችንም ትልቅ ቦታ ያደርሰን እኔም ደግሞ ላገዝሽ አልገባለሁ እ መርሚ ይኸው ባለው ነገር እያገዝኩሻል እ ስልክ ቁጥርሽ ለነሱ አስቀምጣለሁ አብሮሽ ስራ መስራት የሚፈልጉ ሰዎች አሉ አንቺ ሰራተኛ ነሽ ገባሽ የራስሽ ስራ የምትሰሪ የራስሽ ስራ ፈጥረሽ የምትሰሪ ጀግና ሴት ነሽ ገባሽ ሐሳቤ እና ምንም ስለቀች ነገር የለም አንቺ የነመንሽ አይደለም ምን ይያሸው የራስሽን ኑሮ እየኖርሽ አይደል? ይዘሽተሽ? እ? ስለዚህ እነሱ ሊያገዙሽ የሚችለው እቃ መግዛት ነው። ተደራሽ ያሳቢ? እዚህ ጋር እርዳታ አይደል የሚወጣ ነው ገባሽ? ስራሽን ፕሮሞሽን እየሰራ ነው። እሺ? እንደዚህ ፊት የታች ታውቃላችሁ እንደዚህ ላበለመኝ? እንደዚህ ሆንኩት እሷ እሷ በየቀኑ ይህንን ነው የምትሰራውና አስቡት። ወንድምናቷን ታስተዳደራል ሴት ልጅ ነች። ወደፊት ላይፍ ይጠብቃታል ጠንካራ ሴት እና በዚህ ሁኔታ ውስጥ ሆነሽ አንቺ ወላህ ታልፊዋለሽ በጣም ጀግና ለብዙ አራ የምትሆኝ ሴቶች መሪሚ ስላገኘሽ ደስ ብኛል ኢንሻአላህ ቀጣይ ቆንጆ ሰርፕራይዝ ይዤ እመጣለሁ እሺ እሺ ኢንሻአላህ አሁን የመጣሁት ከቤተሰቦች ጋር ለማውራት ነው እሺ ከቤተሰቦች ጋር ለማውራት ነው እሷ ለማስተዋወቅ የመጣሁት ጋይስ ያው እንተባብረን ነው ነገሮች ማድረግ እንችላለን አንድ ሰው ብቻ ነው ለው ነገር ላደርግ አይችልምና እንተባብረና እስቲ ሰርፕራይዝ እናድርጋት ተጋግዘን ሁላችንም እስቲ የቸኮሌት ፋሚሊዎች ተጋግዘን እሷን በቀጣይ ቪዲዮ ሰርፕራይዝ እናርጋት። ያው ብቻዬን ታውቃላችሁ፣ ያው ምሰራ ወጣት ነኝ እና አንቺን ለማገዝ ነው የምትወጣ ታብታመኛ አይደለም ታውቂያለሽ። ተረጂ እኔ ያው ቢኖረኝና ሱቅ ብከፍትላት ወላህ ደስ ሊል ነበረ፣ ግን ያው እኔ እንደሷ ምጥር ምጠናክር ሰው ነኝ። ኢንሻአላህ እስከናንተ ጋር ተባብረን ተጋግዘን ሰርፕራይዝ እንደምናረጋት ቀጣይ ቃል ገባልሻለሁ። ያለኝ አንድ ሀብት ያው ህዝብ ነው። ያለኝን ሀብት ሰጠሁሽ። የገዛ ሀብት ቢሰጠኝ ሰጥሽ ነበር። ገባሽ? ሀሳቢ እና ሰርፕራይዝ እናርጋት። ሁላችንም ተሰብሰብ ብለን እስቲ አንድ ቆንጆ ከዚህ ያደግ ጀብሎ ሚኒም ሆነ ሱቅ ነገር አላ ይላዊ ሚኒ ሱቅ ነገር ወላሂ የሆነ ነገር እስቲ ኢንሻላህ ሰርፕራይዝ እወድሻለሁ ወላሂ ቆንጆ ሙስሊመቴ ነች። ያው ደግሞ በጣም ቆንጂ ልጅ ነች። በቀጣይ ኢንሻአላህ እንመለሳለን። ስልኳን ስልኩ ጥሯን ከስራ አስቀምጥላችኋለሁ። ቲክቶኳን ከስራ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጓት። ስልኳን አስቀምጥላችኋለሁ። እየገባችሁ በቴሌግራም በቦቲ ማውሯት ስለነበረን ጊዜ በጣም አመሰግናለሁ። በድጋሚ በጣም አንቺ ጀግና ሴት ነሽ። በጣም ምን ኮራብሽ በጣም ምን ወደሽ። እሺ አቤት